ተመልከቱ አንደኛ፣ ነቢዩ ዐለይሂ ሰላቱ ወሰላም ሐዲት ላይ ነው የተናገሩት። ይህን የነቢዩ ሐዲት እንቀበላለን እኛ ዐለይሂ ሰላቱ ወሰላም። ተመልከቱ፣ ባረከላሁ ፊኩም። ምን ይላሉ እንግዲህ? ከአነስ እብኒ ማሊክ የተላለፈ ሐዲት ነው ነቢዩ ዐለይሂ ሰላቱ ወሰላም፣ ረዋሁ ሙስሊም፣ እንደዚሁ ቡኻሪ ሙስሊም ላይ የተዘገበ ሐዲት ነው።

ሰይህ እስከሆነ ድረስ እንቀበላለን። ነገር ግን ከይፍያው እንዴት ነው? አላህ ይወቀው። የአላህ ስብሀነው ተዓላ እግር እንደ ፍጡር አይደለም በፍጹም። ልክ የአላህ መስማት እንደ ፍጡር እንዳልሆነ ሁላ፣ የአላህ ማየት እንደ ፍጡር እንዳልሆነ ሁላ፣ የአላህ መውደድ እንደ ፍጡር እንዳልሆነ ሁላ፣ ሊአላህን ስብሀነው ተዓላም እግር ስናሰብት እንደ ፍጡር አይደለም፣ ለሱ ልቅና በሚገባ መንገድ ነው። እንቀጥል። እስኪ ይለውን ሀዲት ይጠቅሱና አላህ ስብሀነው ተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና፣ ልክ ይህ ሰው እንደሚለው ማለት ነው። ሰየደዑ ቀዘ ተመልከቱ፣ ባረከላሁ ፊኩም ቅጥፈቱን የዛን የአህባሹን ቅጥፈት ተመልከቱ። እግሩን ያስገባል ይላሉ፣ ጀሃነም ውስጥ አላህ እግሩን ያስገባል ይላሉ እያለ ሲቀጥፍ ነበር። እስኪ ይሄ ኡስታዝ አላህ ጀሃነም ውስጥ እግሩን ያስገባል ነው ያለው? አድምጡ፣ እስኪ ስሙ፣ ባረከላሁ ፊኩም ፍረዱ እናንተ። ማን እየቀጠፈ እንዳለ ማን ውሸታም እንዳለ? ይሄ ኡስታዝ አላህ ጀሃነም ውስጥ እግሩን ያስገባል እያለ ያለው ወይንስ አላህ ይጭንባታል ከላይ ነው ያለው? አድምጡ። ማሁ ሸሪፍ ዐላ ወሰጥ ጀሃነም ክብር እግሩን አላህ ጀሃነም አናት መሀሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞች ተመልከቱ፣ ምንድን ነው ያለው ኡስታዝ? ይረግጣታል ነው ያለው። አያቸው ይረግጣታል፣ መሀል አናቷ ላይ ይረግጣታል እንጂ ያስገባባታል። ምን ይላል ይሄ ሲቀጥፍ አህባሹ፣ ያኔ ጀሃነም ውስጥ እግሩን ያስገባ ይላሉ እያለው በቃ፣ በውሸት ነው ሲጀመር። አህባሽም የቆመው እምነታቸውም የቆመው በውሸት በመቅጠፍ ነው። ገባቸው? አህለሱናዎች ላይ በመቅጠፍ ሰው እንዲጠላ አህለ ሱና ለማድረግ እኛ ሀዲ እንደመጣ እናጸድቃለን። ማን ሰለፎች እነማን አጸደቁ? አመጣላችኋለሁ። አብሽር ባረክ እናቶቼ። ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሃነሁ ወተዓላ እግር የሚባል ክፍለ አካል ማጽለቅ ሲሆን፣ ተመልከቱ ይህ ጸያፍ እምነት ነው አለ። እንግዲህ እነ ማንን ጸያፍ እያለ እንዳለ ኢንሻአላህ አሳያችኋለሁ። በኪታብ እንመልከት ይሻላል። ተብሲር ኪታብ ተብሲር ፊ ማዕሉም ዲን የብኒ ጀሪር አጠበሪ ኪታብ ነው። ተብሲር ፊ ማዕሉም ዲን የማን የብኒ ጀሪር አጠበሪ ኪታብ ነው። 1 ገጽ 134 ላይ እንሄዳለን። እንግዲህ አጸያፍ እያለ እየተሳደበ ያለው እነማንን እንደሆነ ሰለፎቹ ታላላቅ ሙፈሲሮችን ሰለፎችን እንደሆነ እንግዲህ ታያላችሁ። ተመልከቱ ይሻላል ገጽ አንድ መቶ ሰላሳ አራት ምን ይላሉ ኢብኒ ጀሪር አጦበሪ፣ እዚህ ጋ ተመልከቱ ምን እንዳሉ እንመልከት። ወአነ ለሁ ቀደመን ለአላህ ስብሀነ ተዐላ እግር አለው አሉ ብኒ ጀሪር አጦበሪ ወአነ ለሁ ቀደመን ተመልከቱ። ለአላህ ስብሀነ ተዐላ እግር እንዳለው እናጸድቃለን ለምን

310 ላይ የሞቱ ናቸው። ኢብኒ ጀሪር አጠበሪ ሰለፍ ናቸው። 224 የተወለዱ ናቸው። ሰለፎች እንደው ይሁን ያ እያጠቀስን ያለ ነው። ሰለፎች እንደው ይሁን እየተከተልን ያለ ነው። ተመልከቱ። ሱብሃነከ ረቢ። ይህ ንግግር ውድ ወንድሞች እና እህቶቼ፣ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሃነሁ ወተዓላ እግር የሚባል ክፍለ አካል ማጽነቅ ሲሆን ሁለተኛ ጀሀነም ይገባል ማለታቸው ነው። ለእነዚህ ሰው ተመልከቱ፣ እንግዲህ ያው እኛ ቅድም እኛ አህል ሱና ወልጀማ አሁን የኒጀሪያ ጦበሪን ንግግር እንዳሳየኋችሁ አላህ እግሩን ያስቀምጥባታል እንጂ አላህ የአላህ እግር ጃሃንም ይገባል የሚል አንድም የለም። ኢላ እናንተ ውሸታምና ቀጣፊ መሆናችሁን አልሐምዱሊላህ ለሰው ለማህበረሰብ ለማሳየት ነው፣ እግሩን ያስገባ ይሉ እያላችሁ ስትቀጥፉ ያላችሁ። ሁለተኛ ደግሞ እኛ አላህ አላህ እግር እናሰብታለን። አዎ ያ እግር ግን አላህ ስብሐነሁ ወተዓላ ለእሱ ልቅና በሚገባ መንገድ ከይፍያው፣ እንዴት ነው አላህ ይወቀው። አላህ ለራሱ ያጸደቀውን እናጸድቃለን፣ ከማንም ጋር ሳና መሳስል ግልጽ ነው አይደለ? ይሄ አጸያፊ ነው ካለ፣ ደግሞ እስኪ ከራሱ ሼክ አቡ ሐሰን አልአሽዓሪ ምን እንዳለ ላሳያችሁ። ምን እንዳሰበተ አቡ ሐሰን አልአሽዓሪ ላሳያችሁ። ባረከ ላሁ ፊኩም። ከዛ በዘለለ ደግሞ ከዚህ በኋላ የጠቀሳቸው አለ አቡ ሱለይማን አልከጣቢ ምናምን እያለ የጠቀሳቸዋል። አቡ ሱለይማን አልከጣቢ ከሶስት መቶ ወዲህ የተወለዱ ናቸው። ሶስት መቶ አስራ ዘጠኝ ናቸው። ከሰለፍ በኋላ የመጡ ናቸው። ሶስት መቶ አስራ ዘጠኝ ናቸው የተወለዱት። እሳቸው አንድ ሰለፍ አልጠቀሰም። በሶስት መቶ ባለፉት ሶስት መቶ ክፍለ ዘመን ያው ሰለፍ እንግዲህ እንደሚታወቀው እነዛ ሰሓቦች ከዛ በኋላ ታብያዎች ከዛ አትባት ታቢን አደለ። ከነዛ ከሶስት መቶ ክፍለ ዘመን አንድም አልጠቀሰም። ተመልከቱ፣ አቡ ሱሌይማን ልኸጣቢ ብሎ የጠቀሳቸዋሉ። እሳቸው ሶስት መቶ አስራ ዘጠኝ የተወለዱ ናቸው። ተመልከቱ። ከዛ በኋላ እንደው አራት መቶ ምናምን የተወለዱ ከበስተኋላ የመጡ ሰዎች የጠቀሰው እኛ ግን እነ የቤጃር አጠበሪ ታላቁ መፈስር እነሱን እየጠቀስን ነው ዲናችንን በሰለፎች ላይ ነው ከቁርአን ከሀዲት በመቀጠል በሰለፎች አረዳድ ላይ ምን መሰረት እንጂ፣ ከበስተ ኋላ በመጡ አይደለም። ይሄን ያዙልኝ። አንድ እንደ ምርቃት ልስተው፣ አቡ ሐሰን አልአሽዓሪ ራሱ ምን እያለ ያሰብት እንደነበረ። ስለዚህ ዛሬ ይሄ ሰው የአቡ ሐሰንን መጀመሪያ እንደነገርኳችሁ ምን ይለዋል፣ ይሄ አጸያፊ እምነት እንዳለው አቡ ሐሰን ላይ ይሄን ምላሱን ይዘረጋል። ተመልከቱ። ኪታበል ኢባና፣ ኪታበል ኢባና የማን ኪታብ ነው ይሄ? የአቡ ሐሰን አልአሽዓሪ ኪታብ ይሄ ኪታብ የሱ ለመሆኑ እንደ ኢብኑ አሳኪር

የላ ሼክ ክን አቡ ሓሰን አልአሽዓሪ ሼክ ይህን እከተለዋለሁ እምትለው አቡ ሓሰን አልአሽዓሪ ራሱ በአጸያፊ መንገድ ላይ ነበረ ብለክ ትመሰክራለህ፣ ነው ይሄን ደግሞ የእሱ ለመሆኑ እነ ኢብኒ ዓሳኪር ራሳቸው የመሰከሩለት ኪር ራሳቸው የመሰከሩለት